ለሀገሩ አብቀልኝ ወንድሜ፣ ናትርፉልኝ ወንድሜ፣ ናትርፉልኝ። መለስ ቀላል አይደለም፣ ህመሙ ከባድ ነው። እናግዘው በምንችለው መልኩ ወንድማችንን፣ ቢያንስ እንደ ሽንቱን እንኳ በደንብ ሸንቶ መሞት አንድ ነገር ነው እና በልቴን መሽናት አልችልም፣ ሽንቴን ዘጋ። ከዛ በትቦ ነበር መጠቀም የያዝኩት ምንሽ ነው ትቦ ከተነቀለ ገና አስራ ሁለት ቀን አስራ ሦስት ቀን ነው የሚሆነው። እና ከዛ በፊት በትቦ ነው የሚጠቀሙ ማለት ነው። ያማው አሉ እግሩን ያቃጥለዋል እና ደግሞ ረቅቱ ነው የሚሄደው። አዳሩ ያኔ ተቃጠር ኪራይ ተቃጠር ኪራይ ሲሰጣ ነው ፀሐይ ላይ ነው የሚውለው። እና ባካችሁን በምችሉት አቅም እህቶችን ደሞች የተባበሩ ኢትዮጵያዊ ነው። ለወገን ደራሽ ወገን ነው ወንድሞች፣ እህቶች ቢያንስ ለአገር ያፈራብቁኝ ነው ያለው፣ ወላሂ ለአገር ያፈራብቁኝ ነው ያለው። እንደምታዩት ፍቅፍቅ ብሎ ሰውነቱ አልቋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናቸው? ከኔጋ አልሐምዱሊላህ ረቢልአለሚን። ዛሬ በጣም ልቤን ስብር ያደረገኝ ነገር ነው ያመጣሁላችሁ። ወላሂ ነው የምላችሁ እኔ ወንድ ልጅ በዚህ ልክ ሲሆን፣ እኔ ለምን እንደሆነ አላቅም በጣም ነው የሚያሳዝነው። በጣም አንዳንድ ጊዜ ወንድ ልጅ በቃ ሲሰራ የሆነ ነገር በቃ የልጆች አባት ሆኖ ጠንካራ ሆኖ ስለምናየው ነው መሰለኝ። ብዙ ጊዜ በቃ እንደዚህ ሲታመም ስብርብር ሲል በቃ እንደዚህ ጥፍጥፍ ሲል እኔ እንጃ ለምን እንደሆነ አላቅም። በጣም ነው ውስጥ የሚነካው በጣም ብዙ ጊዜ ሴቶች እንደዚህ ሲሆኑ ለሴቶች የምታዝኑት አስተዛዘንና ወንድ ሲሆን የምታዝኑት ማዘን በጣም ይለያል። እውነቴን ነው የምላችሁ፣ በጣም ይለያል። እኔ ወንድ ልጅ ሲከፋው ማየት ወንድ ልጅ ሲያለቀስ ማየት እኔ አላቅም። ወንድሞችንም ስለምወድ እንደሆነ አላቅም። በቃ በጣም ነው እንትን የሚለኝ የሚሰማኝና የዚህ ልጅ ጉዳይ በጣም ነው የሚያሳዝነው። እኔ በጣም ነው ውስጤን የነካኝ። እና እንደው እስኪ የምትችሉ ሁላችንም በቃ እንደው የስልክ ቁጥርህን እስኪ ንገራቸው። 0576 31 83 08 በዚህ እየደወላችሁ ማግኘት ትችላላችሁ። አካውንቱን አሁን እንነግራችኋለን። አዳ ስሟን እንድናገር? አዎ፣ እመቤት ፋንቴ ክብረት የአካውንቷ ደግሞ 1 51 94 አራት እናትህ ናቸው አዎ እናቴ ናቸው ወደ ኢትዮጵያ ነው ብሩ እንዲገባ እንትን መገልበጥ ስለሚችል ሁሉም ሰው ወደዛ ስለሚቀለው ነው እያለ ካለህ በታች ሰበቡን ያደርሳል ቢያንስ እንኳን ታክሞ የሰው ልጅ ከስቃዩ መዳን እንኳን በጣም ትልቅ ነገር ነው ገንዘብ ጤናን ባይገዛም ያው እንደሚታወቀው ግን ማስታገሻ መድኃኒቶችን መግዛት ስለሚችል ይህንን ገንዘብ ደግሞ ከሌለን በጣም ከባድ ነው። ወላ በጣም ከባድ ነው። ነገ ይሄ ፈተና በማን ላይ እንደሚመጣ እናቅም። ሁላችንም ሰው ፊት ልንቆም እንችላለን፣ እና ሁላችንም የቻልነውን ያክል ብናግዝ ብዬ ነው ይህንን ቪዲዮ ያመጣሁት። ወላ በጣም ውስጤን ስለነከኝ ነው። እኔ ወንድ ልጅ እንደዚህ በዚህ ልክ ሲሰቃይ ሳይ በጣም ነው እኔ እንጃ መቆጣጠር ነው የሚያቅታችሁ። እኔ አንድ ጊዜ ሐኪም ቤት ይጀ ማለት ነው ለራሴ ሕክምና ላደርግ ሄድኩኝ ና እኔ ከዚህ በፊት በጣም ሰቀይ ነበር ነግሪያቸዋለሁኝ። እንደ ጨጓራ ሆኖ ያው ጨጓራች ተቋጥሏል እየተባልኩኝ በሲህር ምክንያት በጣም ሰቀይ ነበር። እና እንደዚህ በቃ ሰው ጉድ እስከሚል ድረስ፣ ሰው እስከሚሰበሰብ ድረስ ሆዴን ቅደዱልኝ እስከምል ድረስ ወገቤ ላይ ድንጋይ ጫኑልኝ እያልኩኝ የተቸካቸኩ እየጮኩ ማለት ነው እንደዛ እስከምል ድረስ በቃ የታጠፍኩ እየተዘረጋሁኝ፣ በጣም ሪል ነበረ እና አልሐምዱሊላ፣ ያ ነገር የሰው እጅ ሆኖ ተገኘና በሩቃ ዳንኩኝ ማለት ነው። እና ያን የዛኑ አይነት ስቃይ ሐኪም ቤት ሂጄ የሆነ ልጅ ልክ በዚህ አሁን በታመመው ልጅ አላህ ያሽረው እና በሱ እድሜ የሚሆን ነው እና በቃ ግልኮሱ እጁ ላይ ተሰክቶለት፣ ግን እንደዚህ ግልኮሱን ወደ ላይ እጁን አድርጎ ቁጭ ብሎ በቃ አጥፍ ዝርግት ይላል፣ በቃ ወደ ላይ ይቆማል፣ ይሄዳል፣ እመዋ እናቴ ይላል። እኔ ወላ ላለቀስ ምንም አልቀረ። በቃ ያ ሲሰቃይ የነበረው መጥቶ ቁጭ አለብኝ። በቃ ፊት ለ ከዛም ሄድኩኝና፣ ምን ሆነህ ነው ወንድሜ አልኩት፣ ጨጓራ ነው አለኝ እንደው ግን አልኩት፣ በሽታ ከኔ ጋር ይመሳሰላል ይሄ ነገር። የሰው እጅ እንዳይሆንብህ ስለው የሰው እጅ ነው ብለውኛል ያላለ። እንዴ፣ ታዲያ እዚህ ምን ትሰራለህ? ሩቃ ቤት ለምን አልሞከርክም? ስለው መቆጣጠር ስላልቻልኩ ነው የመጣሁት አለ። ገባችሁ? ስቃዩን መቻል ሲያቅተው ሐኪም ቤት ሄደ። ለምን ለማስታገሻ ማለት ነው። ታውቃላችሁ፣ በሩቃ የሆነ እያስቀራችሁ ትንሽ ጊዜ ይወስዳል ያ ነገር እስከሚትድኑ ማለት ነው እስከምትዱ ጊዜ ይወስዳል ለመዳን ስለዚህ ያን ስቃይ ግን መቆጣጠር አልችል ብዬ ለማስተገሻ ፍለጋ ነው የመጣሁት አለ እና በጣም ነው ውስጤ ኔ የተነካው ለምን ያ ስቃይ እኔ ላይ ስለነበረ ያ ወንድ ልጅ ወንድ ልጅ ላይ ሁኖ ሳየው በቃ በጣም ነው ውስጤን የነካኝና እንደዛ ብዬ ግን እውነትም የሰው እጅ ነው ለምን ጨጓራ ብዙ ጊዜ ሲባል ሲደጋገም ብዙ ጊዜ የሰው እጅ ይሆናል እንደዚህ ጨጓራ ከአቅም በላይ በቃ ወየው ብላችሁ ሐኪም ቤቱን በድምፃችሁ ድብልቅልቅ እስከምታደርጉት ድረስ ኖርማሉ ጨጓራ እንደዚህ አያደርግም፣ የሰው እጅ ቢሆን እንጂ እኔ በራሴ ላይ ባየሁትም ተሞክሮ በሰዎችን በጠየኳቸው በጣም በተደጋጋሚ አሁን ላይ ትምህርት ወስጃለሁ፣ እና ከዚህ ካቅም በላይ የሆኑ በሽታዎች የሰው እጅ ምናልባት ሊሆኑ ይችላሉ ብዬ እጠረጥራለሁ ብዙ ጊዜ ማለት ነው። በጣም ከባድ ነው። አሁን ሰዓት ላይ እንደዚህ የጉበት ካንሰር በቃ የብዙ ነገራቶች ካንሰር፣ በተለይ ይሄ ጉበት በሽታ የሚባል እኛ ጋር እኛ ሀገር ራሱ ወላሂ እንዶ ስንት ሰው ጨረሰ፣ ስንት ሰው ጨረሰ። የሚገርማችሁ ነገር ማለት ነው ብዙ ጊዜ እንደዚህ የጉበት ካንሰሮች የኩላሊት ፌል ማድረግ ምናምን፣ እንደዚህ ብዙ ጊዜ ከተበላ ሲር ና ከተጠጣ ሲር ነው ምናምን ይባላል እና ብዙ ጊዜ የእኛ ሀገር ተበላሽቷል በቃ በእንደዚህ አይነት ጭምር ልቅልቅ ያለ ህይወት ውስጥ ነው ያለው። ሰው አንዱ የአንዱን መቀየር አይወድ፣ የአንዱን መስራት ማግኘት አይወድ። እርስ በርሳችን ነው የምንካፋውና እንደዚህ አይነት ብልሽሽት ያሉ ስራዎች ኢትዮጵያ ውስጥ በጣም በዝተዋል። በጣም ነው የሰውን ልጅ ህይወት ማመሰቃቀል በዛ አንዷ ትዳርን ቢብሎኝ ብላ እድሜዋ ያልፋል። በዚያ አንዷ መውለድ አቅቷት በዚሁ ምክንያት በቃ ሳትወልድ ስንት አመታትን ታሳልፋለች ቤት ውስጥ በቃ አንድ ሰው ቅይር ብሎ የሆነ ንግዱ አምሮለት ሱቁን በጣም አስፋፍቶ ምናምን እየሰራ እያለ በቃ የምናያቸው ልጆች ማለት ነው፣ በቃ ስብርብር ብለው ቤታቸው ጥፍጥፍ ብለው ምናምን እግራቸው መራመድ አልችል ብሎ ቤት ውስጥ ያስቀሯቸዋል። ሱብሃናላ ወላሂ፣ የሰው ልጅ በዚህ ልክ ክፋት ማለት ነው። እና እንደዛ እንደዚ አይነት ነገር አለ እና በጣም ነው የሚያሳዝነው ያለንበት ሁኔታ እና ውዶች በዚሁ አጋጣሚ እንግዲህ በጣም በሽታ ከስቃያችሁ በቃ ከቁጥጥራችሁ ውጭ የሆነ በጣም ስቃይ በሽታ ሲይዛችሁ አንዳንድ ጊዜ ወደ ሩቃ ቦታ ብትሞክሩ ወይም በራሳችሁ ላይ ሩቃ ማድረግ ብትሞክሩ። እኔ በጣም ተሸውጄ ብዙ ስለተሰቃየሁኝ ነው ሐኪም ቤት ለሐኪም ቤት ገንዘቤ ውድም አድርጌ ጨርሼ ከጨረስኩኝ በኋላ ነው እንግዲህ ወደ ሩቃ የገባሁት ማለት ነው። ግን መፍትሄውን አልሐምዱሊላ በዛ ገኘሁኝ እና እንደዚህ አይነት ነገሮች አሉና አላህ መጥፎ ነገር ያርቅልን። የሰው ልጅ በጣም ተካፍቷል እርስ በርስ፣ አላህም በዚሁ ላይ እንዴት ብሎ ለኛ ምህረት ያድርግልን። ወላ እንደውም ደህና አድርጎ ይዞናል ነው የምለው እና በጣም ያሳዝናል ያለንበት ሁኔታ። ወንድምም እንግዲህ አላህ ያሸርህ። ምናልባትም ግን እንደዚህ አይነት ነገሮች ይሆናሉ ተብሎ ቢገመት እና በራሱ ላይ አጠገቡ ያለ ሰው ሩቃ ቢቀራለት ወይ ደግሞ አሁን ጅዳ ነኝ ያለሁት ብሏል። ጅዳ ሩቃ የሚቀራ የሚቀራበት ቦታ አለ እዛ ቢወስዱት ምናምን ብዬ እንግዲህ የግል ሀሳቤን እንትንላለሁኝ። የምታውቁት ሰው ቤተሰብ ካላችሁ ስልክ ቁጥሩንም እንግዲህ ተናግሯል፣ ደውላችሁም የምታናግሩት ከፈለጋችሁ ትችላላችሁ። ቁጥሩና አካውንቱ ተቀምጧል፣ መርዳት የምትፈልጉም ካላችሁ እና ይህንን ይመስላል። በጣም ነው ያዘንኩት፣ በጣም ነው ያዘንኩት። ውስጤ በጣም ነው የተነካው ወላሂ እኔ በዚህ ልክ ወንድ ልጅ ሲሰቃይ ማየት በጣም ያሳዝናል። በተለየ የሽንት ጉዳይ እንደዚህ ሽንት መዘጋት ያሰቃያል። በጣም በጣም ነው የሚያሰቃየው። እኔ እንጃ ስትገምቱት ስቃዩን ብቻ አላህ ላይ አስችላ አይሰጥም። አላህ ፈረጃውን ቅርብ ያድርግልህ ነው የምለው። አላህ ይርዳህ። በቻል ነው ሁሉ እናግዛል። አብሽር አይዞህ አላህ ያሽርህ ነው የሚለው። ሁላችንም በአቅማችን እንርደው። አካውንቱም ስልክ ቁጥሩም እንግዲህ ተናግሯል። ባያችሁት ስልክ ቁጥር መደወልም ትችላላችሁ። በአካውንቱም የቻላችሁትን ትንሽ ብትሆን ለሱ ሲጠራቀም ብዙ ነውእና ሁላችንም የአቅማችን እንናግዘው ነው የምለው እህቶቼ። ሸራ አድርጉለት። ለጓደኞቻችሁ እንደዚህ አማክራችሁ ገንዘብ እናዋጣለት በሉ። ነገ ለአኼራችን ነው ለእኛም የሚጠቅመን። የቻልነውን እናገዝ። አላህ ሰላማችሁን ብዝት ያድርገው። እሱንም አላህ ያሽረው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ